እንደተለመደው ሌላ ሰርፕራይዝ ለአንድ እናት፣ የእናት ደስታ የሚያስደስተው አብሮን ይግባ። አይናችሁ እያየ በላይፍ ተአምር ሰርተን የአንድ እናትን በአብሰን ልንወጣ ነው። እኛ አድረን የምናብሰው በአባሽ እግዚአብሔር ነው። ግን እኛ እንደ መንገድ ከተጠቀመን ኑ አብረን እንግባ። ሰላም ናችሁ? እንኳን ደህና ቆያችሁን። ጤና ይስጥልኝ፣ ጤና ይስጥልኝ፣ ጤና ይስጥልኝ። እናታችን እንዴት ነሽ? ሰላም ነሽ? አካውንት ነግራችኋለሁ። ቻሌንጁ ጀምራ፣ እኔ እና እሷ እንጫወታለን። በጣም ፍልቅልቅ ደስ የምትል ቆንጆዬ ልጅ ነች ያለቻል ማንም ስሟ? ልጅሽ አለም ወርቅ። የአለም ወርቅን ከመውለድሽ በፊት ከባለቤትሽ ጋር እንዴት ተዋወቃችሁ? ከሱ ጋር አብረን ነው እስከ ዩኒቨርሲቲ የተማርነው። እስከ ዩኒቨርሲቲ፣ ዩኒቨርሲቲ ተምረሻል። ልጅሽ ስትወለድ ጤነኛ ነበረች? በሶስት ነው የተወለዱ። በሶስት ማለት ሶስት መንታ አራታይ። እሺ። በእርግዝና ያለሁት በጣም ወደ ላይ አርጎን ነበረ። ምግብ ምንም አልበላ በግሉኮስ ነው የነበርኩ ስድስት ወር አስራ አራት ቀን ሲሆን ደም ስለፈሰሰብኝ ሆስፒታል እኔ ስመላለስ ቆዩ እያሉ ሰባት ወር ሲሆን በቃ ወለቱ ሦስታቸው እና ወንዱ ወዲያው ስሞት፣ እነዚህ ሴቶች ናቸው። እቺ አትናገር አትሰማ አትንቀሳቀስ። እቺ ትንቀሳቀሳለች አትናገር አትሰማ። ያቺኛዋ አዎ አንዷ ትንቀሳቀሳለች አንዷ አትንቀሳቀስ። የአባቴ ሳውልታ ንክፍል ስማይ ጊዜ ስሞት እናቴ ደግሞ ልክ እነዚህን ሶስታቸው ልጄ ሆስፒታል ያለሁት ነው የሞተችው። በቃ ብቻ ያንቀረውት

ሆስፒታል ሲሄድ ቀጠሮ አለባቸውና እኛ ሞራልሽ እየጠበቅን እንጂ አይቻልም፣ ወደ አዲስ አበባ ሪፈር ውሰጃቸው። በኋላ እስቲ ልሞካከር ልብስ ምናምን ላጥብዬ ሰው ሞክር ስሞክር ደግሞ ጉላለት ኢንፌክሽን ያዘኝ፣ በመሀል ግፊት ማመመኝ፣ በብስጭት ዲግስ መንሸራተት ማመመኝ። በኋላ በቃ ብዙ መከራ ደረሰብኝ። እነዚህ ልጆች እየ ሰው ፎቅ አጠገብ አድሬ ያውቃለሁ

ይሄ ሁሉ ታማሚ የሆንኩት በልጆቼ ምክንያት ነው። ምክንያቱም አባታቸው ስላጣው እስካለውት ድረስ ግን ልጆቼ ለማንም አልሰጥም። ለልጆቼ ነው የሚያሳስበኝ እንጂ በዚህ እድሜ ሰው ምረዳኝ ሰው አይደለሁም ማለት። ወጣት ነኝ ገና ሰርቼ የሚበላ ሰው ነኝ። ቤታችን የብርሃን አስራትን ታሪክ መቼ የምንስማው ምንል ሙሉ ቀን ይፈጃል። ባለችው ደቂቃ ግን ችግሯን ከላይ ከላይ በትንሹ አጋርታናለች። እባክሽ አታልቅሽ እያሉሽ ነው። ሕክምናው አይድን የሚያለው ህመም የታመሙ ሶስት መንታ ነበሩ። አንዱ ሞቶባታል። ባለቤቷንም ቤቷንም በሞት አታለች። የባለ ሀዘን አለ፣ የልጅ ሀዘን አለ። እንደገና ሁለት ልጆችን ታማሚ ልጆችን ይዞ መቀመጥ፣ በዚህ የኑሮ ወድነት አዲስ አበባ ላይ መስራት አለመቻል፣ እነዚህን አበባ አበባ የመሰሉ ግን መንቀሳቀስ መናገር የማይችሉ ሕጻናትን ይዞ መቸገር ምን ማለት እንደሆነ ይታወቃል። እና እስቲ እስካሁን ድረስ በመቶ ብር ቻሌንጅ እንግዲህ ተቀላቅላችኋል ብዬ አምናለሁ እና ያስገባችሁትን ብር ጻፉልኝና እሷም ትመርቃችኋለች። ምን ያክል ብር እንደገባ እንድናውቅ እዚህ ላይ ጻፉልኝና እደምራለሁ። እሺ ጋይስ፣ ሄመን ልዩ ፋሽን ሶስት ሺ ብር፣ እግዚአብሔር አክብርልኝ፣ እግዚአብሔር ስጥልን ሁላችሁ፣ እግዚአብሔር አከብርልኝ፣ እድሜና ጤና ይስጥልኝ፣ አሜን። ሀና መቶ ብር፣ አይዳ ሰር ሁለት መቶ ብር ሩት መቶ ብር ኢዩኤሉ፣ መቶ ብር በእምነት ሚካኤል፣ መቶ ብር ጫላ ባያና፣ መቶ ብር የቂርቆሷ፣ መቶ ብር ወረሻ፣ ሁለት መቶ ብር ሙሉ ሸት፣ ሁለት መቶ ብር ዜራ። ክብር ልኝ እድሜና ጤና ይስጥልኝ፣ እድሜና ጤና ይስጣችሁት። ይህ ችግር የጊዜ ደራሽ ናችሁ እናንተ ጊዜ ስልኝልኝ። አርባ አንድ አርባ አንድ አስራ ሁለት ሀያ ሰባት ሰላሳ ሰላሳ እንግዲህ ብርሃኔን ከፈለጋችኋት በዚህ ስልክ ትደውላላችሁ። እግዚአብሔር ይስጣችሁ። እንግዲህ ፈገግታ ፊቷ ላይ አይተናል። እግዚአብሔር ይስጥልን፣ ስዚሽን እግዚአብሔር ይማርልሽ። በብዙ መልኩ ልታግዟት የምትፈልጉ ሰዎች እባካችሁ ደውሉና አግኟት በኢትዮ ይህንን ለምትከታተሉ ተመልካቾቻችን በሙሉ እግዚአብሔር ይመስገን በ32 ብር ሰርፕራይዝ አድርጋችሁልን። አል ክብር ምስጋና እግዚአብሔር ይሁን። በያላችሁ በትሆናችሁ ይህን የምትከታተሉ በተጨማሪ እርዳት አልታግዟ ከፈለጋችሁ ዚህ ስር ስልካለ እንደ ብርሃኔ አይነት እናቶች የሚያስፈልጋቸው ዘላቂ ድጋፍ ነው። ዛሬ 34 ብር ተሰበሰበ፣ ያው ነገ መልሶ ያልቃል። ማለ ለምን በሚሊዮን ቤትም ተሰብስቦ አለቀብን ያሉ ሰዎች ስላሉ ማለት ነው። ነገር ግን ለመጽደቅ የዘለቄታ በጎ አድራጎት ድርጅት በገጠሪቱ ኢትዮጵያ መሬት ላይ እግዚአብሔር ፈቅዶ ተቋሙ ሲመሰረት እነዚህ እናቶች ናቸው መጥተው አንደኛ አንድ ወር ሁለት ወር ከልጆቻቸው ጋር ይመጡና ልጆቻቸውን እኛ ይዘንላቸው እነሱ እርፍ ብለው ስልጠና ሰልጥነው ራሳቸው የሚያስፈልጋቸውን ሕክምና ታክመው ልጆቻቸውን ፊዚዮቴራፒ እንዴት ማድረግ እንደሚችሉ ሰልጥነው የቢዝነስና የብዙ የኮሚኒኬሽን ስልጠናዎችን ከሰለጠኑ በኋላ ምን መስራት እንደሚፈልጉ ጠይቀናቸው በሰለጠኑት መሰረት መነሻ ካፒታል ሰጥተናቸው ወደ ቀያቸው ሲመለሱ እየሰሩ ልጆቻቸውን ማሳደግ እንዲችሉ የሚያበቃ ተቋም ነው የሚሆነው በ0941 587777 በጎ ፈቃደኛ ሆኜ የዚህ ተቋም ላይ መሳተፍ ፈልጋለሁ ካላችሁ ቴሌግራም ላይ ቮይስ ላኩልን ይህን ተቋም ለማገዝ እንግዲህ በአጣናና በጭቃም ቢሆን ድንገነባ ተነስተናል ከመቶ ብር ጀምሮ አግዙን እናመሰግናል ወጌሻ ፍሎት በቲክቶክ እንዴት ራሳቸውንና ቢዝነሳቸውን አስተዋውቀው ሰዎች ስኬታማ መሆን እንደሚችሉ በተለይም ራሱ በሚዲያ ስኬታማ መሆን ምን አይነት ስብዕና ይጠይቃል የሚለውን በአካል ለማስተማር ቀጠሮ ይዘናል። ከህዳር 15 እስከ 17 የተደወለላችሁ ተማሪዎቻችን በሙሉ በአካል መታችሁ ያለምንም ተጨማሪ ክፍያ በነጻ ትምህርቱን ትሳትፋላችሁ። እኔ ራሴ በአካል ስልጠናውን የምሰጥበት ቀን ከህዳር 15 እስከ 17 ነው። የተደወለላችሁ ተማሪዎች በሙሉ ሰዓታችሁን አክብራችሁ እንድትመጡ። በእለቱ ምንም አይነት የምትከፍሉት ክፍያ የለም። ትምህርቱን በነጻ ተሳትፋችሁ ትሄዳላችሁ። ቀጣዩን ሁለተኛ ዙር ወገሻፍኖት ለመማር በ0973 35 77 77 መደወል አይረሳ። ቪዲዮ ኤዲቲንግ በአካል እንደምናስተምር ታውቃላችሁ እና በርካታ ልጆች ከመላ ኢትዮጵያ ሩቅ ከሚባል የኢትዮጵያ አካባቢ ጭምር አዲስ አበባ መታችሁ አልጋ ተከራይታችሁ ምግብ ትራንስፖርት እያወጣችሁ እንደምትማሩ በተደጋጋሚ አየን። ይህንን ስናይ አንድ ዕድል ለእናንተ አዘጋጀን። ይህም ዕድል ኤዲቲንግ በአካል አዲስ አበባ መታችሁ ለምትማሩ የክፍለ ሀገር ልጆች ብቻ ቀጣዩ ባች ላይ 50 በመቶ ዋጋውን አነስተንላችኋል። በ0975 51 63 60 ደውሉ። ቀጣዩ ባች የሚጀምረው ህዳር 24 ነው። ለክፍለ ሀገር ልጆች ብቻ ማስረጃ ማቅረብ ከቻሉ ቢያንስ 50 በመቶ ለትራንስፖርትና ለምግብ እንዲሆናቸው 50 በመቶ ዋጋው ተነስቶላችኋል። በግማሽ ክፍያ እንድትማሩ እድሉን አመቻችተንላችኋል። አመሰግናለሁ።